የዚህ ግን ለየት ያለ ነው ማለት ነው። በዚህ አጋጣሚ አንድ የታዘብኩት ነገር አለ ወይም የተማርኩት ነገር ከዚህ ቪዲዮ ላይ ማለት ነው። እሱ ምንድን ነው መሰላችሁ? ያለኛ ፍላጎት ወደ ሀገራችን ሲያሳፍሩን ኤርፖርት ላይ እንደምንጠፋ መዳሞች ጠንቅቀው ያውቃሉ ማለት ነው። እሷ ግን ሰራተኛዬ ጠፍታ ሌላ ቤት እንድሰራ ስለማልፈልግ ብላ ምን እንዳደረገች ልንገራችሁ። በዚህ አጋጣሚ ኮንትራት ቤት የምትሰሩቶች፣ ኮንትራታችሁን ሳትጨርሱ ወደ ሀገር መግባት የማትፈልጉ እነዚህን ነገሮች ጥንቃቄ አድርጉባቸው ማለት ነው በሰላም ሰርታችሁ ኮንትራታችሁን ጨርሳችሁ ለመሄድ ፍላጎት ያላችሁ ብቻ ለመሳፈር የምትፈልጉ ልጆች ብታደርጉት ችግር የለም ምክንያቱም ብሳፈር ወይም ብታሳፍር የሚለው ነገር በውስጣችሁ ስላለ ግን የመስራት ፍላጎት ያላችሁ እህቶች እባካችሁን ጥንቃቄ አድርጉ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለው እንዴት ናችሁ እኔ ያለው ምን ሙሸቃለች ነኝ። ዛሬውም በአዲስ ቪዲዮ መጥቻለሁ አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦች ፕሊዝ ቸር ጎዳ ይሄን ቪዲዮ ሼር አድርጉና አዲስ ኩንትራት ለሚሰሩቶች አድርሱላቸው። ምክንያቱም ብዙዎቻችን እየተሸወርነ ያለ ነው ባለማወቅ ነው፣ ገብቷችሁ። በተለይ ደግሞ እኛ ኢትዮጵያውያኖችን ከአረብ ቤት ስንሰራ ሁሌ ወደኋላ የሚጎትተን አንድ ነገር አለ። መስራታችን አንሰንም፣ ከሁሉም ዜጎች የተለየ ስራ እንሰራለን። በጣም ጀግኖችንን ጠንካሮች ነን። እንደ ሌላ ሀገር ዜጎች የምግብ ችግር እንኳን የለብንም። አንዴ ከበላን እንውላለን። ወላ እውነቴን እንምላችሁ ይሄን ነገር ደግሞ አረቦች ራሱ ጠንቅቀው ያውቁታል። እያንዳንዱ ዜጋ የሰራተኛ ባህሪ ምንድን ነው ብትሏቸው፣ ለምሳሌ ፊሊፒኖች ሆዳቸውን ይወዳሉ። ኢትዮጵያኖች ብትባሉ ሀራና ናቸው ሀይለኞች ናቸው እንጂ አክብረ ካስካቸው ያከብረዋል። በስራም አይታሙም ነው የሚሉ ወላይ በበቀደም በመቀደም እንዲሁም ሴት ወይ ያወራች ነበር ማለት ነው እና ለእያንዳንዱ ዜጋ ምን አይነት ጸበይ ምን አይነት እንትን እንዳለው ጠንቅቀው ያውቁታል እና እኛ ኢትዮጵያኖችን ስራ እንፈጋለን ግን አንድ ነገር ከእነሱ ጋር እንዳንግባባ ያደርገናል እሱ ምንድን ነው ሲበዛ ልካሞች ነን ገብቷቸዋል እልካሞች ነን ያን ነገር ደግሞ እነሱ አይወዱትም። ይች መዳም አሁን ምንድን ነው ያለችው ልጅቷ ከኢትዮጵያ ሳውዲ አረቢያ ከገባች ገና ሶስት ወሯ ብቻ ነው ማለት ነው ግን የመዳም ውሸት አስባችሁታል። በሶስት ወር ውስጥ ሁለት ሞባይል አለች። መጀመሪያ ገዘውላት ተበላሽ። ከዛ ደግሞ የራሴን ስልክ ሰጠዋል። አረሸም ነው የመዳም አንዳንድ የሚመሳሰል ወሬ ወሬ እንዲሁ ገና እንዶ ተሰሚነት አገኘው ብላችሁ አታውሩም። እና ይቺ መዳም ሰራተኛ ሶስት ወሯ ነው ስትመጣን፣ ስቼ አልወደድኳትም ግን እስከምትለምደው ነው ቀስ በቀስ ትስተካከላለች ብዬ በጣም ብዙ ነገር ደከምኩ ብላለች ማለት ነው ለራሴ ሳልበላ በፊት ለእሷ የምትበለው ነው የምሰጣት። ለራሴ ከማድረግ በፊት ለእሷ ነው የማደርግላት። ሀታ እነሳሙና፣ እነሻምቦ፣ የጥርስ ብሩሾች ምናምን ራሱ የሰራተኛ እንኳን አልገዛላትም። ለራሴ የማደርገውን አይነት ነው የማደርግላት ብላለች። ይሄም የሚያደርገው የእሷ ስራ አስደስቶኝ ወይም በእሷ ተደስቸ ሳይሆን ያው ቀስ በቀስ ተስተካከልልኛለ የሚለው ነገር ስለነበረ ነው ያለችው። ገብቷቸዋል። እና ያን ሁሉ እያደረግኩላት አታመሰግንም። ሁሌ ትሰድበኛለች፣ ሁሌ ታኮርፈኛለች። በዚያ ላይ ሻትር አይደለችም ብላለች። በጣም ባርዳ ስትል ሰምታችኋታል። እንግዲህ ጎበዝ ሰራተኛ አይደለችም፣ በጣም ፈዛዛ ናት፣ በጣም ቀዝቃዛ ነች ብላለች ማለት ነው። ሰማችው። እና ይች መዳም ይሄን ሁሉ ነገር ስላደረገችባት፣ በነገራችን ላውቅ ልትበቀላት ፈልጋ ነው። እስከ ሶስት ወር ራሱ የጠበቀች አገባችሁ። እሱ ምንድነው ከሶስት ወር በኋላ ቤት መቀየር አይቻልም፣ ምናምን የሚባለው ነገር ስላለ በእርግጥ ከፊሉ ካልፈቀደች ፈቀደች አይደለም። በሶስት ወር ይቅርና በአንድ ቀን የመለስ መብት አላት። ምክንያቱም ከፊል ሁኖ እሷ ስላመጣቻት እና ይች ልጅ አላሰበችውም፣ አልተዘጋጀችበትም እህኔ እንግዲህ ስራዋንም እየፈጋች እየሰራች ይሆናል። ያው እንዳልኳቸው የኢትዮጵያኖች ኮምታድሮች በሆነ ባለሆነ መገፍለጥ አንችልበትም። የሌላ ሀገር ዜጎች አይታችኋቸው ከሆነ ለምሳሌ ፊሊፒን እንዳልኳቸው በቃ ታዘዙም ኢንሻላህ ነው። ታዩም ሳቁም ተጎዱም ተከፉም በቃ እነሱን ሲያዩ ፈገግ ይላሉ። አረቦች ደግሞ ይህን ነገር ይወዱታል ማለት ነው። እኛ ሳ ስራችን ላይ ትኩረት እናደርጋለን። በሆነ ባልሆነ መገፍለጥ አንወድም። በሆነ ባለሆነ ከእነሱ ጋርም ለማውራትም ፍላጎትም የለን እና እነሱ ደግሞ አፋቸውን ካፎ የሚገጥምላቸው ሰራተኛ ይወዳሉ እና ይቼታችን ስራዋ ላይ ብቻ ትኩረት አድርጋ ስትሰራ መዳሟ ግን እያተኮረችባት ወይንም ደግሞ እየጠላቻት እንደሆነ አላወቀችም ነበር። ዛሬ ድንገት ተነስታ እንግዲህ ትኬቷን ቆረጥኩላት አለች። ከፊሏ ስለሆንኩኝ የፈለግኩትን የመወሰን መብት አለኝ፣ ትኬት ቆረጥኩላት አለች። እና ልጅቷ እቃው እንዳለ ቀማችኝ አለች። የገዛችሁን እቃ በራሴ ብር የገዘውትን እቃ ቀምታኛለች ብላለች። ገባችሁ? እና ተጠየቀች። መዳሟ እቃዋን ታዲያ ልትቀሚያት ነው ወይ? ስትባል አዎ፣ ለምንድነ የማልቀማት ብላለች። ሁሉንም እቃ የገዘውላትን እነሲ ሸዋድ እነ ሞባይል እቀማታለሁ ስልኩን ግን ከፈለገችው፣ ሁለት መቶ ወሪያል አስባችኋል። እውነት አሁን ይሄ ሁለት መቶ ወሪያል ለእሷ ሊጠቅማት ነው? ልጅቷን አውቃለሁ፣ መጉዳት እኮ ነው ወላሂ። ለምን አንደኛ ስልክ ከያዘች ደግሞ ተደዋውላ ልትጠፋ ትችላለች ብላ አስባም ሊሆን ይችላል፣ አላውቅም። በእርግጥ ብሩን ከሰጠችኝ ትውሰደው ብላለች እና እቃዎችን እንዳለ አስመልሳለሁ ሞባይሉን ሁለት መቶ ወሪያል ከሰጠችኝ ትውሰድ፣ ካልሰጠችኝ ግን እቀማታለሁ ብላለች እና ትኬት ቆርጭላታለሁ አለች ከማን እስከማን ሁለት ትኬትን አላት ከሪያድ እስከ አዲስ አበባ እና ከጅዳ ይሆን ከመካ ይሆን ደግሞ ሪያድ ትሄዳለች ማለት ነው። ከዛ ምከሪያ ታለች ማለት ነው። ምከሪያት ራሷን ትቆጣጠር። በስሜት ተገፋፍታ እጠፋለው እንዳችል ከዚህኛው ኤርፖርት እንኳን ችግር የለውም እስከ ውስጥ ድረስ ነው የማስገባት። እንድትወጣ ስለማልፈልግ እስከ ውስጥ አስገብቻ ትመጣለው። ነገር ግን ሪያድ ከደረሰች በኋላ ወደ አዲስ አበባ በረሯ እንዳያልፋት በደንብ አስረግጠች ነገር ያት እያለች ነበር ማለት ነው። የክፋቷ ጥግ አያችሁት? የክፋቷ ጥግ ማለት ነው። ለምንድ ነው እስከ ውስጥ የምታስገባት? እንዳጠፋ። እኔ ግን እንደምንጠፋ እራሱ የሚያውቀ አይመስለኝም ነበር ወላሄ። እሷ ግን እንደምጠፋ እርግጠኛ ስለሆነች ይሄን አድርግባታለሁ ብላለች። እና የሀገሬ ልጆች ያም አለ ይህም አለ፣ ዋናው ቁም ነገሩ የዛሬ መልእክቴ፣ የመስራት ፍላጎት ካላችሁ፣ አንዳንዴ ማለት ነው፣ በጉልበታችሁ ብቻ ሁሉን ነገር ለማድረግ አትሞክሩ። በስልትም ኑሮ ማለት ነው። ገብቷችኋል። እኔ ለምሳሌ በፊት አራት ዓመት ሙሉ ከዚህ ቤት ሲሰራ በየቀኑ ቤት አጸዳ ነበር ባለማወቂ። ዛሬ በሶስት ቀን አንዴ ነው ቤቱንም አጸዳው ሁሉንም እያልኳቸው አይደለም። ምንም ካልቆሸሸ የዛኔ ምንም ሳይቆሸሽ ነበር ማጸደው። ዛሬም ሶስት ቀን ቆይቶ ምንም አይቆሽም፣ ግን በሶስት ቀን አንዴ ያጸደዋለሁ። ገብቷችኋል። ሁሌ በጉልበታችን ብቻ አንፍጋ። ከእነሱ ጋር ጥሩ ግንኙነት እንዲኖረን ጥሩ ነገር አድርጉ። እሱም ምንድነው በቃ ፈገግ በሉ ፈገግ በሉ ስትታዘዙ፣ ባሰሩት እንኳን ኢንሻላህ በሉ። ወላይ እውነት ነው የምላችሁ። አንድ ስራ ታዛችሁ ለምሳሌ መሞና ነ ይህን ነገር አድርጊልኝ ብላኝ አላደርግም ብዬ አኩርፌ ሄጄ በኋላ ያንን ስራ ብሰራላት አትደሰትም። ነገር ግን የመስራት ፍላጎቱም ባይኖረኝም አእሙ ባይኖረኝም እንሻላ ብዬ ዝም ካልኳ ባልሰረው ራሱ ምንም አትለኝም ማለት ነው። እና እልከኝነታችን ትንሽ እንቀንስ። እንዲሁም ደግሞ ጎበዝ ሆኑ፣ ጀግና ሆኑ፣ ታታሪ ሰራተኛ ከሆናችሁ በራሳችሁ የምትተማመኑ ከሆነ ወላ ለምነው ነው የሚያስቀምጧችሁ፣ ለምነው ማለት ነው። በጣም ብዙ ጊዜ ይላሉ። እኔ አሁን እህቷ ራሱ በባለፈው ሰራተኛ ምታ ባርዳ ናት አለቻት። ጥሩ ልጅና ግን ባርዳ ናት አለች። እና ስሰሩ ደግሞ ነቃ ነቃ ብላችሁ ለመስራት ሞክሩ ገባችሁ። እነሱ ከጥራቱ ፍጥነት ነው የሚፈልጉት። ነካ ነካ ነካ አድርጋችሁ መጨረስ ነው የሚፈልጉት። ስለዚህ ፈጠን ፈጠን እንብላችሁ ጀግና ሰራተኛ መሆን አለባችሁ። ጎበዝ ከሆናችሁ ወላ አደለም እነሱ ልገፈትሯችሁ ይቅርና እናንተ እንኳን እንሂድ ሲሏችሁ እንኳ እንሂድ ስትሉ እንኳን ለማሳፈር ይጨንቃቸዋል። ለምን? እንደናንተ ያለ ሰራተኛ እንደማገኙ እርግጠኛ ስለሚሆን እና ይቺ ልጅ እቃውን ቀምታ ምን ብላ ምን ብላ ልጅቷን አሳፍራታለች። እንዳጠፋም ደግሞ እስከ ኤርፖርት እስከ ማል ድረስ አስገብታታለች ማለት ነው። እንግዲህ ከዛኛው ኤርፖርት ተሳክቶላት ከጠፋች ልጠፋ ትችላለች። ከዚህኛው ግን እድሉን አልሰጠቻትም። እና እንደዚ ያለ በጣም ክፉ ሰው አለ። ልጅቷ እንዳለችው ሻምፖ ምናምን ገዘውላ ሲሸር ያለችው ሁሉ ውሸት ነው ብላለች። ስልኩን ነው ሰታይ ነበረ፣ እሱንም አሁን ቀምታኛለች ነው ያለችው ይገባችሁ እና ወለህ ምናምን እያለች ስላወራች፣ እኔ አላመንኳትም ስጀምር። እምላለሁ ሁሉ በኪታብ አለች፣ በኪታብ እምላለሁ አለች ስጀምር። ጥሩ ሰው ብትሆን ኑሮ አነጋገሯ ራሱ ከባድ ነው። በጣም ደረቅነች ብታያት፣ ወለሄ በጣም ሲበዛ ደረቅነች። እና እንደዋላ አላህ ሲጥለን ብቻ ከመልካም ሰዎች ይጣለን። የሀገር የልጆችን ምን እንደምላለው ቅመቶቻችን ተሰቃዩ። ወላይ ስንት ዋጋ ከፍላችሁ መታችሁ ስራችሁ እንዳይበላሽ ጥንቃቄ አድርጉ ብቻ። ይሄ ነው መልእክቴ። ሰላም ሆኑልኝ።